ታውቃላች ሰባት ዓመት ሙሉ በህይወታችን ስትገባ የነበረች አያታቸው ታውቃላችሁ። የእሷን ህይወት የእሷን ተጽዕኖ እኛ ትዳር ላይ ብዙ ያደረገችው ነገር ስለሱ ብዙ ማራ ሳይጠበቅ የሚታወቅ ዓለም የሚያውቀው ነገር ስለሆነ፣ ግን ልጆቹም በአካል ደግሞ ይሄን ነገር ማየታቸው ማሳለፋቸው ቢያናድም፣ ግን አንድ ሰው በዛ መንገድ የሚቀጥል ከሆነ ማድረግ አንችልም። በህግ ነው ህግ መንገድ እንዲፈታው ለማድረግ ሞክሬ በዛ ወይ የሄድኩ ነው እንዳልኳቸው ፊት ለፊት የመጣ ለመጣላት ለመጻፍ ፈጠረች። ምግቦቹን የያዝኩትን ምግብ እንዳለ ከእጄ ላይ ወስዳ ደፋችሁ ምናምን በቃ ልትደባደበኝ ትንሽ ነበር የቀራት። አንቃኝ በቃ እኔን ተፈናት እኔን አሳስታ ወይ እስር ቤት እንገባ ወይ የሆነ ነገር ጥፋት አጥፍቼ የሆነ ነገር እንዲፈጠር ነበር ፍላጎቱ። አልተሳካም። እግዚአብሔር ይመስገን፣ ትግስተኛ ሰው ነኝ። እጄንም አለማንሳቴ እግዚአብሔርን እናመሰግናለሁ፣ ተሳስቼም ሌላም ነገር አለማድረሴ እግዚአብሔርን በደንብ በደንብ አመሰግነዋለሁ። ፖሊስ መጣ ድጋሚ አሁንም፣ ክስ ያው ተመስርቶባት በዛ መንገድ እየሄድኩ ነው። በክስ መስረት፣ በክስ መንገድ ያለኝ መፍትሄ በሱ ብቻ የሚሄድ የሚያዋጣኝ ምሱ ስለሆነ ማለት ነው። ልጆቹ በሰዓቱ አለቀሱ በጣም እኔጋ፣ እኔጋ ግሬሰር እያለቀሱ ጭራሽ እዛ ቤት መግባት አንፈልግም አሉ። በማለም በሚኖሩበት ሰዓት አይታችኋል። ብዙ ነገር ልጆቹም እንደሚጎዱ ብዙ ነገሮች እንደመከለክላቸው ምግብም ወተትም ሲጠይቁ ውሃም ሲጠይቁ የምታዩት ነገር ነው። ዓለም እራሷ የምታሳያችሁ የምታዩትም ነገር ሲሆን ያ ነገር ቢያመኝም ግን እችለዋለሁ። እና ጥሩነቱ ጋብቻ የለም፣ የተፈራረሙት ነገር የለም፣ የሚከፋፈሉት ነገር የለም። አሁን ግንኙነታቸው ምንድን ነው? ስለልጅና ስለ ልጅ ብቻ። ልጅን ማሳደግ አለብህ። ማሳደግ ከሌለብህ ምንድን ነው? እንትን ላይ እንትናስራ መተኛት ነበር። ኃላፊነት መውሰድ ጥሩ አለ። የራሱ ጉዳይ። ቻትጂፒቲ ይሁን ቻትጂፒቲ ይሁን ምን ይህን ቻትጂፒቲ አነቡ ይመጡና እንዲህ ሆነ እንዲ ሆነ። ቻትጂፒቲ እና አማርኛ በጣም ችግር አለባቸው። በተለይ በአማርኛ ቻትጂፒቲን ከጠየቃት የእንግሊዝኛውን ሕግ ታወጣል። አፍሪካ እኮ ቻትጂፒቲ እኮ አልገባም እኮ ቻትጂፒቲ አልገባም አፍሪካ ምን ጠይቃት በአማርኛ የምትመልሰው የአውሮፓን ሕግ ተቀላቅሎብን ውጭ ከዛ ቻትጂፒቲ እንዳለው ፍር አድርጋችሁ ትልካለህ። ቻትጂፒቲ ኢትዮጵያ አልገባችም። ጀጀብኛ ነን ወደ ጅጅቢት መጣ ነው ምን አባቱ ላድርገው፣ ጅጅቢት ወይስ የተነገረ ቤቱን መክፈል እንደማይችሉ ሁለቱም እርስ በርስ እንደማይስማሙ ፊሎም በስርዓት እዛ ቤት መኖር እንደማትፈልግ ነው ምትነግረኝ። ከአያቷ ጋ መኖር እንደማትፈልግ ነው ምትነግረኝ። እዛ ቤት አልመለስም፣ ሁሌ ከአባቴ ጋ ነው መኖር ንፈልገው፣ ሁሌ ከአንተ ጋ ነው መኖር እንፈልገው፣ መች ነው አንተ ቤት የምንሄደው ትለኛለች ፊሎ እና እሷን አዳምጪ ደግሞ እኔም ነገሮችን ማባባት አልፈለኩም። ኦኬ የገዛ እናታቸው እዛ ስላለች ሁሉ ነገር ችግር የለውም ፊለ እያልኩ ለመጣር ያው ልጆችን ብሬን ዎሽ ማድረግ ከባድ ነው እና ያንን ስለማላደርግ ለአእምሮቹ ስለምጨነቅ ነገሮችን ፊክስ ለማድረግ እንትን እያልኩ ነው፣ ግን ቃል በቃል እነሱም ልጆቹን አንተ አሳደጋቸው፣ ከዚህ በኋላ አንተ ኃላፊነት ወስደህ እራስህ የአንተ ልጆች ናቸው፣ አንተ አሳደጋቸው። ከዚህ በኋላ ቤት የለኝ ምንም የለኝ ገባችሁ? እንደዛ እየሆነ እነሱ ቤት ኖሮ ሁለት ሆነው ማሳደግ ከብዷቸው እኔን እንደዛ ሲገፉኝ፣ ያለኝ አማራጭ መንግስት ጋር ደወልኩ። ቤት የሚመለከታቸው ኦልሬዲ መስመር ላይ ነበርኩ። ቤት አግኝቼ ትንሽ በፊርማ ነበር የሚቀረኝ። ለራስ የሚሆን ክፍል ለአንድ ወንድ ላጤ የሚሆን ክፍል ቤት አግኝቼ ፕሮሰስ ላይ ነበርኩ። እየጠበቁ ነው። የተወሰነ ደ ቪዲዮ አሳይቻችሁ ነበር። ከዛ ደወልኩለት ሰውየውን። እንደዚህ እንደዚህ ነው። በቃ ለዛሬ እንደምንም ከልጆቹ ጋር እደር፣ ነገ ጠዋት ቢሮና ከዛኛ እናመቻችላለን ላለን ቤት አሉኝ። ልጆች ከያዛችሁ ደግሞ ቀልድ አያውቁም፣ እዚህ አገር ልጆቹን ይዤ ሄድኩ። በነጋታው ትምህርት ቤት ቀሩ። ነገርኳቸው፣ ትምህርት ቤት። ከዚህ በኋላ እኔ ጋር ነው ያሉት፣ በአንድ ልብስ ነው ያሉት። እናታቸው መቀበል አትፈልግም፣ እዛ ቤት አይገቡም። ኃላፊነቱን አንተ ወስደህ ማሳደግ አለብህ ተብያለው። ከዚህ በኋላ እኛም ቤት የለንም፣ ሁሉ ነገር ኮንትራታችን ጨርሰናል፣ ከዚህ ቤት ነው ያለችኝ፣ ቃል በቃል ሶ ቢሮ ሄድኩ። ቢሮ እንደሄድኩ ሁሉ ነገር ነገርኳቸው የተፈጠረውን ነገር እኔም ቤት እንደሌለኝ በመሀል ልጆች ከወለዳችሁ ግዴታ ተለያይታችሁ የትም አትሄዱ። በመሀል ልጅ ከተፈጠረ መለየት አይቻልም። እና ያ በአይምሮ ስላለ ሲፈጥረኝም፣ ደግሞ እኔ ነገሮች ከተፈጠሩ እዛ ነገር ላይ ክችች ብዬ ወይ በንዴት ወይ ያንን ሰው በማንቋሸሽ ወይ ያንን ሰው ዲስሪስፔክት በማድረግ ምናምን ጊዜን አልፈጅም። በቃ አልሆንም አልሆንም ነው። ምን አለ ሁለት ልጆች በመሀል አፍርተናል። እግዚአብሔር ይመስገን እነሱ ቆንጆ ልጆች እግዚአብሔር ሰጥቶኛል። ሶ በእነሱ ለምን ይጎዳሉ? እነሱ ለምን በእኛ ጭቅጭቅ፣ በእኛ ችግር እነሱ ለምን ይጎዳሉ? ለምን ችግሩን ተካፋይ ይሆናሉ በሚለው በብዛት ሞር ፖዘቲቭ በመሆንና ነገሮችን ኢግኖር በማድረግ ባለመመለስ ሞር ፖዘቲቭ ነገር በማንጸባረቅ ነው ጊዜውን እስካሁን ሳሳልፍ የነበረው።